እናንተ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። አረ ጉድ ነው ዘንድሮ፣ ጋይስ ጉድ ነው ዘንድሮ። ጉድ ነው፣ ጉድ ነው። እኔ የሰማሁትን ማመን አልቻልኩም። ኦ ማይ ጋድ! እናንተ እንደዚ አይነትም ታሪክ ይፈጠራል። ሌላ ደግሞ የትናንት ነው የእነ ሀይሚ ቪዲዮ፣ ሄና ማለት ነው። ሆላላ እንደ ሀሳብ ግን ሴቷ ትሁን ራሱ በጣም ነው የሚያምርብህ። ወንዶችን አማ ላይ ነው የምትሆነው? እንዴ ሼፕ እኮ ነው የሆንከው። በዛ ላይ ሂማን ሄሮ ከአንተ ፊት ጋር እንዴት እንደሄደ ኦ ማይ ጋድ። አንዳንድ ወንዶች እንደውም እንዴ እንጥበሳው እንደ እንጥበሳት እንደ ችንችክ ማለታቸው አልቀረምና አማ ላይ ሆነህ ነበር አደለ እንደዚህ ስትሆን የሚያምርብሽ እንጂ እንደዚህ ስታቃጠር ስታጣላ ምናምን በጣም ይደብራል። እና ትናንትና እና የሚ ቪዲዮ በጣም ነበር ደስ የሚለው ግን አልሰራውም። ያልሰራው ደግሞ ስልኬ ካሽ ብሎ ተሰበረ። ከዛ ላሰራው ሄጄ ነበረ። እናላችሁ ከዛ በኋላ መሸና ደበረኝ። ተውኩትላችኋለሁ ስልኬን ደግሞ ማለት ነው። ምረት ያምጣለት በሉት። እየታመመብኝ ተቸገርኩ። አንዳንዴ ማለት ነው ከመሬ ውድቅ ሲል ስብር ነው የሚለው። በቃ ጸጥ ነው የሚለው ስክሪኑ እየተበላሽ ና ንእግዜር፣ ይማረህ በሉልኝ። ስልኬን ማለት ነው። ምክንያቱም ካለሱ መኖር አልችልም። የኔው ህይወት ማልቀሴ ነው እና ሌላ ደግሞ ምንቴ ምንቴ የኔ መንገጭላ የኔ መንገጭላ፣ ራስ መጣ መጣላችሁ። ትናንትና ክሎሮክሱንም ደግሞ በቀደም ምንድን ነው እናንተ ቅባት ነው ዘይት ነው ምንድን ነው ይዞ የነበረ ራስ ሰውት ምንቴ ማለት ነው። አንዴ ክሎሮክስ ጠጠው ብሎ አንዴ ራሱን አጠፎ ብሎ ደሞ ትናንት መጥቶ ነበረ። የብሩክ ፍቅረኛ ልካይ ነው ልካው ነው ብር እየተከፈለው ነው አሉ። እኔ እኮ በጣም ገርሞኛል። እንዲህ ሰው ክሎሮክስ ግጥም ያደርጋል? እውነት ነው ተከፍሎት ነው። ስራውን ለካ እየሰራ ነው። እንዲህ ምኑ ናቸዋል የወር ደመወዙን እያስቆረጥ አይደል? እንዲህ ክሎሮክስ የሚጠጣው ለካ። ወይኔ ወንድሜ፣ እኔ እኮ ምኑ ነው በዚህ ልክ እንዴት ራሱን ያጠፋል ይሄ ልጅ? እንዴት እንዴት እንዴት እያልኩ ነበር ና ተካፍሎት ነው አሉ። እናንተ ኦ ማይ ጋድ! አረባክህ እየከፈለችው ነው። ሀብታም ናት። እንደዚህ ያክል መክፈል ከቻለች ታዲያ ቡራጋ መቼም ብሩክን በፊት ታሆን የመጣች መቼም ገንዘብ አይታ ነው። እርግጠኛ ነኝ። እና እንዴ ነው ደሞዙን ሳትነግሩንም ስንት እንደሚካፈለው። እሺ መክፈሉን ተክፈለው። እሺ አንድ ሀሳብ ግን አለኝ ጋይስ ምንቲ አሁን ማለት ነው ከሷ ብር እየተቀበልኩ ሀይሚን አፈቀርኩ ብለን እነሱን ለማለያየት እንትን ከምትል፣ እንደ ሀሳብ የቡራ ፍቅረኛ ማለት ነው። ብር ለሱ የምትከፍዩ ከሆነ አትክፈዩ። ባልሽ ለምን አታደርጊው? ቡሳጁ ሹና ግዙ ቡሳጁ ቡሳጁ የሚለው ዘፈን ትዛ ላይ። ለምን የራስሽ አታደርጊው? ምንቴ ለምን አታላቀቂ? ነው አላቂን እኮ እያለቀሰብን እዳገባን እኮ አላቂን ገላግኝን። ዴ ምን ጉረውና ና ብር እየተከፈለው ነው አሉ እንደዚህ የሚያለቃቀሰው። አፈቀርኩ እያለ እንጂ ሀይሚን አፍቅሯት የለም። ቱ ቱ አንተ ወራዳ፣ እኔ የእውነት ወድሀት መስሎ ነበረ። ፎቶን ራሱ አብረ ያቀናበሩ ልጆች አሉ። ይህን ይዋሆች አልወደዳትም አውቆ ነው አሉ። እርማችሁን አውጡ። አልወደዳትም እሳይ፣ ደስ ብሎኛል። ባለመውደድ ደስ ብሎኛል። ምክንያቱም ተገላገለች ና ብር የምትከፍው ልጅ ማለት ነው። ብርሽን ቆጥብ የኔ ውድ ማለት ነው። የእውነት ግን አይመስለኝም አውቀው ውሸታቸውን እነዚህ ውሸታሞች ማለት ነው። ሲጀመር የምትከፍለውም አይመስለኝም የምታውቀው ሁሉ አይመስለኝም። አውቀ ነው እንደዛ የሚሉትና ግን ሊሆን ይችላል ሊሆን ይችላል። ይህ ልጅ ከመሬት ተነስቶ እንደዚህ እያለ ሊያለቃቀስ አይችልም። ሁሉም ሰው እየሰደበው፣ አንደኛ የዩቲዩብር እየሰራ ነው። ሁለተኛ ነገር ደግሞ እሷ ምትከፍለው ከሆነ በተለይ በጣም ጥሩ ነው። እና ሰዎች መቼም ሰውን ለማጥፋት ያው የምትከፍለው ደግሞ እነሱን ለማለያየት ነው። አፈቀርኩሽ ምናም ብሎ ልክ አሁን የበቀደሙ ቪዲዮዋን ይመስላል። እንደዛ የሆነ ለማጣላት ሆን ብሎ እየተነሳ ነው የሚመስለው። የምር እሷ እንዳወራቸው አድርጎ ከፋሲል ጋር ያለውን አቀናብሮ ምናምን ሲያመጣ በቃ ልክ እሷ ያወራቸው ነው የሚመስለውና ነገሩ ይመስላል። ግን አንዳንዴ እውነት የሚመስሉ ውሸቶች እኮ አሉ። ይህ እሱ እኮ ዝም ብሎ ነጭ ነጭ ፍጥጥ ያለ ነጭ ውሸት ነው የሚዋሽብን ምን ማለት ነውና አንዳንዴ እውነት የሚመስል ውሸት ዋሽ ብሮዬ ብራዘርዬ። ከዛ ውጭ ግን ምትካፊ ልጅ ደግሞ እሱን ራሱን አላቂ ገላግይን ገላግይን ገላግን ውይን የቆቅጥል ነው ምል የምር አንዳንዴ በጣም ያናድደኛል። እናላችሁ ትናንትና ደግሞ እነ እናሀይሚ በጣም ምርጥ ቪዲዮ ነበር የሰሩት። ግን ማታ ስለ ስለመሻል እንትን አይቼዋለሁ ግን አልሰራውበትም በእነሱ ቪዲዮ እራሱ ማለት ነው። እንደዚህ ያምርባቸዋል። በቃ ሰው ስታስገቡ ራሱ እንደዚህ። አሁን ሄኖክ ማለት ነው ባለፈው አሁን በጣም ነበር እያናደደኝ የነበረው ምክንያቱም አንድ ሳይድ ይዞ ነው እንትን ሲል የነበረው እና እንደዚህ በፍራንክ መልኩ ምናምን እንዲሁ ሳትፈልጉ ራሱ ትታረቃላችሁ እና እንደዚህ ማድረጋችሁ በጣም ብሩክ ደግሞ ወደ ቤቱ ተመልሷል ይመስለኛል። ጋይስ ወቀሳ ሲበዛበት ጊዜ ወደ ቤቱ የተመለሰ ይመስለኛል። ብሩክ ደስ ብሎኛል። ወደ ቤት ስለተመለስክ ማለት ነው ቡራዬ፣ እንደዚህ ነው የሚያምርባችሁ። እንደዚህ ፍራንክ እየሰራችሁ ምናምን ምናምን እንድትቀጥሉ ነው የምንፈልገው። ከዛ ውጭ ጭቅጭቅ፣ ንትርክ ምናምን አይመችንም። አሁን የትናንት ነው ወይኔ፣ እንዴት ዘና እንዳደረግን ታውቃላችሁ። ዘና ፈታ፣ በቃ እንደዚህ ነው እኛ የምንፈልገው። ከስራ ቆይተን ደብሮን ምናምን ስንመጣ የምንፈልገው በቃ እንደዚህ የሚያዝናናን ሚያስቀን ምናምን እንደዚህ ነገር ነው የምንፈልገው። ስለዚህ እንደዚህ ብትሰሩ አሪፍ ነው ብዬ አስባለሁ። በተለይ ብዙ ጓደኞችን ለመጥፎ ነገር ከምታስገቧቸው ለጥሩ ነገር አስገቧቸው። ገባቸው ለጥሩ ነገር ማለት ለ እንደዚህ፣ ለፍራንክ፣ ለፕሮግራም እንደ ሰርፕራይዞች ምናምኖች። አሁን አብሮች ሰሞኑን ሩታን ኦማይ ጋድ የሌለ ሰርፕሪዝ እያረገ ሰርፕሪዝ በሰርፕሪዝ ሰርፕራይዝ በሰርፕራይዝ መኪና፣ ወርቅ እያንገት ወርቅ የጣት የጆሮ ኦላላ አብረሻው ነው ባል የሆነው ባል የመሰለው የሆነው ብቻ ሳይሆን የመሰለውም ጭምር ነው። እና እንደዚህ ቢቀጥሉ ደስ ይላል። አደሰላችሁም? እንደ ሀሳብ እንደሐሳ ሄኑ አማላይ ሴት ነው ሆኖ የመጣው ኮ ትናንትና፣ አማላይ በቃ ብዙ ሴት ወንዶች ራሱ ሴት መስሏቸው መንገድ ላይ ሳይለክፉት ይቀራሉ ብላችሁ ነው። የማን ሄሩ ቀሚሱ ጡት ማስያዥ ብራሱ እና ሴት መስሏቸው ራሱ ሳይለክፉት አይቀሩም እና ደስ ይላል። እንደዚህ ሆነ ስትመጣ ነው ደስ የሚለን ከዛ ውጭ ማቃጠር ማጣቆስ ምናምን የማይመቸን ሀሳብ ነው ማለት ነው። ምክንያቱም ሰው በመሀል ሲኖር አብዛኛውን ጊዜ ይጣላሉ። በፍራንክም በምንም በምንም፣ አንዳንዴ ሴት ይዞ ከመስራት አሁን ይህም ፍራንክ በሴት ቢያደርገው የበለጠ ብዙ ቪው ሊኖረው ይችላል። ገብታችኋላ? በጣም ብዙ ተመልካች ሊኖረው ይችላል። ሴንሲቲቭ ሆነ ልናየው እንችላለን። ግን ደግሞ እነሱን ማያጣላቸው በውስጧ ውስጥ የማይዙበት ደግሞ እንደዚህ ሲሆን ነው ማለት ነው። የማያጣላቸው እንደዚህ ሲሰሩ ነው ማለት ነው። እንዴት እንዴት ካላችሁ፣ በቃ ሴት ከሚያመጣ አሁን ይሄን ወንድ ማምጣቱ በጣም ብዙ ነገሮችን ይቀየራል። ገባቸው ሀይሚያውን በሌሊት ሴት አቅፉ እንደዚህ ብሄድ በጣም የሚደብራ ፍራንክ ቢሆን ራሱ ማለት ነው ፍራንክ ቢሆን ራሱ ያስደብራታል ግን እንደዚህ በወንድ ማድረጉ ደግሞ የበለጠ ካሁኑ ካሁን በፊት ከሰሩት ቪዲዮ ከፍራንክ ከምናምን ከምናምን እንደተማሩበት ነው የገባ የገባኝና የተረዳሁት ነገር ቢኖር ይሄ ነው በቃ ካሁን በፊት ካለው ፍራንክ ምናምን ተምረል ተምረዋል ገብቷቸዋል ማለት ነው ካሁን በፊት ያጣላቸው ፍራንክ ምናምን በሴት በመሆኑ ነው እና እንደዚህ ቀይሮ መስራቱ አሪፍ ነው ለእነሱ ዞሮ ዞሮ እንደዚህ አይነት ቪዲዮዎችን ቢሰሩ ለነሱ ለፍቅራቸው ፍቅራቸው ይረዝማል ይለመልማል ትላልህና ደስ ይል ነበር። ብቻ ፈታና ያደረጉኝ ግን ማታ ለመስራት አልተመቸኝም ስልኬ ስለተበላሸብኝ። እና ብዙ ልጆች በጣም ዘና እንዳላችሁበት ነው የተረዳሁት ቲክቶክ ላይ ማያቸዋለሁ ዩቲዩብ ላይ ማያቸዋለሁ ምናምን። ሀይሚ በሳቱ ተናዳለች። ግን እኔ ግን በተደጋጋሚ ፍራንክ ሲሰሩ ግን ለምን እንደማይነቁ አላቅም። እኔ አሁን አሁን ሁሌ ፍራንክ የምሰራ ቢሆን አሁን ሁሌ እንደዚህ የሆነ የሚያጠራጥረኝ ነገር ይኖራል ብዬ አስባለሁ። ግን ይሄ በእርግጥ አያስነቃም፣ የማንሄር አድርጓል፣ ቀሚስ ለብሷል፣ አያጠራጥርም። በእርግጥ በተለይ ማታ ከሆነ ማለት ነው እና ደስ ይላል። እንደዚህ ብትሰሩ አሪፍ ነው ብዬ አስባለሁ። ምንቴ ደግሞ ታው ብሮ ታው ታው ታው ከኛ ጋር ትጣላና የእውነት ልጅቷ ለካው ከሆነ በጣም ነው የሚደብረው። ምክንያቱም ሰውን ለማጣላት እንዴት ሰው በዚህ ልክ ይሄዳል? ቢያንስ ሰው ለማስታረቅ እንጂ ማለት ነው። ሰውን ለማጣላት ሰው በዚህ ልክ መሄድ የለበትም ብዬ ነው ማስበው።